አንደኛው ሽቶ የሴትና የወንድ ሁለተኛ ደግሞ ስፕላሽ ሶስተኛ ደግሞ የቤት ውስጥ ጠረን እና የመኪና ጠረኖችን አንድ ላይ እንሰራለን። ምን ያህል ጊዜ የምታሰለጥኙ ማለትም ደግሞ የጊዜ ገደቡ ምን ያህል ነው? ፎርሙላ ነው። ይሄ በጣም ውስብስብ ነገር የለውም። ቢዝነስ መጀመር ለሚፈልግ ሰው ስልሳ ሺ ብር፣ የሽቶ ቢዝነስ ራሱ ምን ይመስላል አዋጭ ነው ወይ? የሽቶ አይነታችን ለሴቶች ስድስት አይነት ሴንት አለ። ለወንዶች ደግሞ ሶስት አይነት ሴንት አለ። ይሄኛው ደግሞ ዩኒሴክስ ነው ለወንድም ለሴትም ማለት ነው። ስልጠናውን በምን ያህል ዋጋ ነው የምትሰጪው? አሁን ላይ የሽቶ ቆይታ የሚወሰነው አንደኛው በአጠቃቀማችን ነው ሰላም ተመልካቾቻችን እንደምን አላችሁ። በዛሬ ዝግጅታችን በስልሳ ሺህ ብር ካፒታል ብቻ ልጀምሩት የምችሉትን አንድ ቢዝነስ ልንጠቁማችሁ በቦታቸው ላይ ተገኝተናል። እንግዲህ ይህ ቢዝነስ የሽቶ ስራ ሲሆን ሽቶን በምን አይነት መልኩ ቀምማችሁ ወደ ስራ መግባት ትችላላችሁ፣ ስልጠናውን በምን አይነት መልኩ ማግኘት ትችላላችሁ የሚለውንና በገበያ ላይ ያለው ትስስሩ ምን እንደሚመስል ጠቅለል ያሉ መረጃዎችን ወደ እናንተ የምናደርሳችሁ ይሆናል። ዝግጅቱን ወደ እናንተ እያደረስኩ እኔ በአምላክ አበራ አብሪያችሁ ቆይታ ያደርጋለሁ። እስከ ፕሮግራማችን ማብቂያ ድረስ አብራችሁ ቆዩ። ሰላም ደምናለሽ ሰላም እንዴት ነሽ? እስቲ እንተዋወቅ፣ ስምሽን እና የስራ ድርሻሽን። ስሜ ቤተልሔም ይባላል። የስራ ድርሻ ሽቶ ማስተማር እና መሸጥ። በጣም ጥሩ። እስቲ በቅድሚያ ድርጅትሽ ማን ይባላል? ምን አይነት ስራዎች ላይ ትኩረት አድርጎ ይሰራል? ከጀመርሽ ምን ያህል ጊዜ ሆነው የሚለውን ትኩረት አድርገን እናንሳ እና በቀጣይ ደግሞ ስለ ስልጠናው እና ስለ ሽቶ አይነቶች እናነሳለን። ድርጅቴ ግዕዝ ይባላል። ከተመሰረተ ሁለት ዓመቱ ነው። አንድ አመቱን ኦንላይን ላይ ነበረ የምንሰራ የነበረው። ይሄኛውን አመት ግን ኦልሞስት አንድ አመት ሆኖታል፣ ስቶር ከፍተን ሾፓችን ውስጥ ነው የምንሸጠው። አጠቃላይ የምንሰራቸው ስራው ያው የራሳችን ሽቶች አሉ። የራሳችን ማለት የትኛውም ሾፕ ሄደርሽ የማታገኙ የራሳችን ሴንት ማለት ነው፣ ዲፍረንት ሴንት። አንደኛው ሽቶ የሴትና የወንድ፣ ሁለተኛ ደግሞ ስፕላሽ፣ ሶስተኛ ደግሞ የቤት ውስጥ ጠረን እና የመኪና ጠረኖችን አንድ እንሰራለን በጣም ጥሩ እንግዲህ የሽቱ አይነቶችን ዋጋቸውን አይነታቸው ወደ በኋላ ላይ እንመለስበታለን ያው ስልጠና እንደምሰጪ በተወሰነ መልኩ ነግረሽኛል እና ስልጠናውን በምን አይነት መልኩ የምትሰጡት ተግባራዊ ነው ወይ እንዲሁም ደግሞ እንዴት ነው አሰጣጣቸው የሚለውን ስለ ስልጠናው አጠቃላይ ነገር እና አንሳስ ስልጠና መስጠት የጀመርኩት ኦልሞስት አንድ ወር ቢሆነኝ ነው በአንድ ወር ውስጥ የተወሰኑ ተማሪዎች ተምረዋል ግን ያው ግማሾቹ ናቸው ወደ ስራ የገቡት እንጂ አብዛኛዎቹ ኢንትረስቱ ስላላቸው ይሄ የራሳቸውን ዲፍረንት ሴንት መስራት ስለሚፈልጉ ነው የተማሩት። እንደ ስራ ከወሰድሽም አሪፍ ነው። አሁን ተማሪዎች ተምረው የተገብሩት ከሆነ አሪፍ ነው። በጣም ጥሩ። ተግባራዊ ነው ወይ ደግሞ በቲዎሪ ብቻ የሚሰጠው? ሁለቱ ነው። በቲዎሪም ነው በፕራክቲካሉ ነው የምንሰጠው። በጣም ጥሩ። ምን ያህል ጊዜ ነው የምታሰለጥኙ፣ ማለትም ደግሞ የጊዜ ገደቡ ምን ያህል ነው? የጊዜ ገደቡ ከተመዘገቡ እስከ ሶስት ወር ድረስ በነፃ ኤኒታይም ማንኛውም ጥያቄ መጠየቅ ይችላሉ። ስልጠና የሚወስደው ግን ሁለት ሳምንት ነው። በጣም ጥሩ። እንግዲህ የሽቶ አይነቶች የተለያየ አይነት ነው። ምናልባት እንደ ግብአትነት ብናነሳ የሽቶ ግብአቶች ምንድን ናቸው በጥቂቱ ብናነሳ? እሺ የሽቶ ግብአቶች ሜን አሁን እኛ ፕራክቲስ የምናስደረግበት ተማሪዎቹን፣ ኢታኖል እና ኤሰንሻል ኦይልስ ናቸው። ኤሰንሻል ኦይል ያው ሽቶ የሚሰራበት ጠረኑ ማለት ነው ኢታኖሉ ደግሞ የሽቶ አልኮል ማለት ነው ስፕላሽ ላይ ደግሞ ስንመጣ ውሃ አለው ከዛ ኢታኖል እና ኤሰንሻል ኦይል በጣም ጥሩ እንግዲህ እዚሁ ሀገራችን ላይ የሚሰሩ የሽቶ አይነቶች ሲባሉ ብዙ ጊዜ አይቆይም የሚል ጥያቄ ሊነሳ ይችላል እና ምናልባት የሚመረቱት የሽቶ አይነቶች የምን ያህል ጊዜ የመቆየት አቅም አላቸው አንቺ ከምታመርሽውም ደግሞ ምን ያህል ሰዓት ይቆያሉ የሽቶ አይነቶች የሽቶ ቆይታ የሚወሰነው አንደኛ በአጠቃቀማችን ነው። ሁለተኛ ደግሞ አዎ ኦሪጂናል መሆን አለበት የእኛ ሽቶ። አንድ ሽቶ ራስሽ እንደት ነው ለማምረት ሲባል ይሄ ድፍረንት፣ እስካሁን ያልተመረቱት ሰኝቶች ለማውጣት ከፈለግሽ ኬሚስት መሆን አለብሽ፣ ፕላስ ደግሞ ረዥም ዓመት ነው የሚወስደው። ግን እኛ ኦይል እና ኢታኖል ነው ሜክስ የምናደርገው ኦይልና ኢታኖል እናስመጠው ከቱርክ እና ከፈረንሳይ ነው። ከዛ ደግሞ አጠቃቀም ላይ ስንመጣ ሽቱን ከአቀማመጡ ይጀምራል። ምንጠቀማቸውን ሽቶች ፀሐይ ላይ የምናደርጋቸው ከሆነ ያን ያህል እንዴት ነው ይተናሉ። ስንቀቧቸው ምናምን ነገር እንደመጀመሪያ እንደገዛናቸው አይሆንም። ከዛ ደግሞ የምንጠቀማቸው ሎሽኖች፣ ቫዝሊን ሪኮመንድ ይደረጋል። የምትቀቢበት ስፖት ላይ መንካት ማለት ነው። ከዛ በተጨማሪ ቦዲ ኦይል አሪፍ ነው ተብሎ ይታሰባል። አንድ ሽቶ በብዛት በጣም ብዙ ይቆያል ይባላል። ግን ሽቶ ራሱን ቶፕ ኖት፣ ሚድል ኖት እና ቤዝ ተብሎ ይመደባል እና መጀመሪያ ሚሸትሻለ ከዛ ጠረን እየሆነ ነው ሁሉም ነገር የሚሄደው እና ሽቶ ለስምንት ሰዓት በስትክክል ይቆያል። ከስምንት ሰዓት በኋላ ግን ያለው ይጠፋል ሙሉ ለሙሉ ሳይሆን ጠረን ይሆናል ማለት ነው ግን ከዛ በላይ የሚቆዩ ሽቶች አሉ። በጣም ስትሮንግ የሆኑ ኢውድ ፐርፊውሞች በጣም ይቆያሉ። በጣም ጥሩ። እንግዲህ የሽቶ ኬሚካሎች ራሳቸውን እየቻሉ እንዲሁም ደግሞ የራሳቸው ሽታ ያላቸው ናቸው። እና ምናልባት ከጤና ጋር ተያይዞ የሚመጣ ጉዳት ይኖረዋል ወይ? ከጤና ጋር ተያይዞ በአጠቃቀም ይመጣል። አሁን ኦይሎች ተብለው የሚሸጡ ኦይሎች አሉ። የሽቶ ኦይሎች ትንንሽዬ ሮል ያላቸው ማለት ነው። አሁን እነሱን ላይክ ሴንስቲቭ ፓርት ላይ አለመጠቀም እጅሽ ምናምን ኢትስ ኦኬ። ግን አብዛኛው ጊዜ አንገታቸው ጋር ይጠቀሙት እና አለርጂ ሪክሽን ያሳያል። ምንም ላይክ ለቦዲም ለምንም ተብሎ ምንም ነገር የሚሰራ ሴንሲቲቭ ፓርት ላይ ለመጠቀም በተጨማሪ አሁን ያልኮች ቦታዎች እና ሌላ ሴንሴቲቭ ኤሪያ ላይ ባንቀባቸው ሪኮሜንድ ይደረጋል። ፕላስ ከተቀባናቸው በኋላ ወዲያው ፀሐይ ላይ ኦይሎቹን ስንወጣ ትንሽ ለስኪናቸው ጥሩ ስላልሆነ ያንን ነገር አቮይድ ብናደርጋል። በጣም ጥሩ እስቲ አንቺ የምታቀርቢያቸው የሽቶ አይነቶች የወንድም የሴትም ናቸው እና የሽቶ አይነቶቹን እናንሳ ምን አይነት ናቸው ሽታቸው እንዲሁም ደግሞ ዋጋቸውን እያነሳን እንሂድ የሽቶ አይነታችን ለሴቶች ስድስት አይነት ሴንት አለ ለወንዶች ደግሞ ሶስት አይነት ሴንት አለ ይሄኛው ደግሞ ዩኒሴክስ ነው ለወንድም ለሴትም ማለት ነው ከሴቶቹ ስንጨምር ይሄ አንድ ቁጥር አንድ ቁጥር ነው። ይሄኛው ለሌመን ለሊመን ይቀርበዋል። ላይክ ፍሬሽ ፍሬሽ ነው የሚሸተው። ሁለተኛው ደግሞ ይሄኛው ፍሎራል ነው። አራተኛው በጣም ስትሮንግ ሽቶ ለሚወዱ ሰዎች ነው። አራተኛው እና አምስተኛው የተሰራው ማለት ነው። ይሄኛው ፒስ ኦፍ ስቴትስ ይባላል። የማርና የቫኒላ ሲስት ነው ያለው። ሽታዎቹ የተለመዱ አይነት ግን ደግሞ ደስ የሚሉ የሚጣፍጡ አይነት ናቸው። በጣም አሪፍ ሆነ የተለመደ ሽታ የሚመስል ግን ደግሞ አይደለም ደግሞ ትዋለሽ የሆነ ሰዓት ላይ በጣም ደስ ይላል። እሺ ሌላው ይሄ ከስተመር ሰጅስት አድርጎን በእነሱ ሽቶ የሽቶ ቦቶላቸውን ሰጥተውን በእነሱ ኦርደር አድርገን ያስተረነው ሽቶ ነው። ስለዚህ እንደ የከስተመሩ ፍላጎትም ትቀምማላቸው በጣም አሪፍ። የሴቶቹ ምን ያህል ነው ዋጋቸው? የሴቶቹ ሁለት ሺህ አምስት መቶ ሁሉም አይነት ሽታዎች ጥሩ። እንግዲህ የሴቶቹን ይሄን ያህል ከተመለከትን ወደ ወንዶቹ ደግሞ እንምጣ። መጀመሪያ ቡና ሽጠች። ለምን ነበረ ቡና የሚሸተተው? ቡና የሚሸተተው የሸተት ሽት ሴንት እንዲጠፋ ወይ ደግሞ አየር ንጹህ አየር መቀበል አንዱ ከአንዱ እንዳይደባለቅ። በጣም አሪፍ። እሺ የወንዶቹ አንድ ቁጥር አለ፣ ሁለት ቁጥርና ሶስት ቁጥር። የሚለያዩት እንደ የቁጥራቸው እየጠነከረ ነው የሚሄደው ሽታቸው ማለት ነው። ምናልባት ከወንድና ከሴት ማነው ነው እየጠነከረ ሽታ የሚፈልገው እንዴት ነው ደግሞ ምርጫቸውን አንቺ ያው በስራው ላይ አንድ ሁለት ዓመት ስለሰራሽ ምን ይመስላል እንደየተዉ ወጣት ሆኖ በጣም ስትሮንግ የሚወዳለ ግን ሞረ ትልልቅ ሰው ስትሮንግ ሽቶ ነው የሚወደው በጣም ጥሩ አሁን ላይ እየተመለከትናቸው ምን ያህል ኤም ኤል ናቸው ሀምሳ ኤም ኤል ናቸው በተጨማሪ እነዚህኛዎቹ ላይክ እንደ ኢትዮጵያ እንደ ሀገር ውስጥ ምርት ሲሆን ቶሎ አክሰፕት መደረግ ይከብዳል። ለዛ መቶ ኤሚል ከማድረግ በሀምሳ ኤሚል ነው ሰዎችን ማስሞከር ያለብኝ ሰው። ለዛ ነው ግን ወደውት፣ ኔክስት ታይም ሲገዙ በመቶ ኤሚል ኦርደር ማድረግ ይችላሉ። በጣም ጥሩ ይሄኛውን አልተመለከት ነው። ስለዚህ ደግሞ እንምጣት። ይሄኛው ዩኒሴክስ ነው የወንድም የሴት እንዳልኩሽ፣ ብሽታው በጣም ስትሮንግ ነው። ይህ ብሁር ወደዛ ይቀርባል። ሳይነስ ላለባቸው ሰዎች አይ ዶንት ሪኮመንድ በጣም ስለሚከብድ ምናልባት ከአረብ ሀገር ሽቶች ጋር እንደዛ ነገር የሚመሳሰል ነገር አለው። እንዳልኩሽ በጣም ስትሮንግ ሽቶ ለሚከብዳቸው ሰዎች ኮሜንት አላደርግም እኔም ስለማልቀበው ማለት ነው። በጣም ጥሩ። ምን ያህል ነው አሁን ዋጋቸው? እነዚህ እያንዳንዱ የሴቱ እንዲሁም የወንዱ እንዲሁም ደግሞ እዚህ ጋር የተመለከት ነው ምን ያህል ነው ዋጋቸው? እሺ የወንዶችና የሴቶች ሁለት ሺ አምስት መቶ ነው ይሄኛው ዩኒሴክሱ ግን አራት ሺ አምስት መቶ ነው የቆይታ ከሌሎች ሽቶች ደግሞ ቆይታ የሚበልጠው ይሄ ነው አንደኛ ጠረኑ በጣም ስትሮንግ ነው ጠረን ራሱ ሲሆን ኢቭን አለ ሽቶ ለዛ የተሰራበት ማቴሪያሉ ትንሽ ውድ ስለሆነ ይሄኛው አራት ሺ አምስት መቶ ነው በጣም ጥሩ እንግዲህ የሽቶን ዋጋ ከፍ የሚያደርገው እቃው ነው ይባላል እና ምናልባት ስለሱ ብናነሳ ደስ ይለኛል ያው የምንጠቀማቸው የምንሰራባቸው ማቴሪያሎች እንዳሉ ሆነው ግን ላይክ እንደኛ ሀገር እዚህ ሀገር ውስጥ ማግኘት የምንችል እነዚህ ማቴሪያሎች በጣም አሪፍ ነው። ፓኬጂንግም ቦትልም ከኢትዮጵያ ውስጥ የለም የትኛውም ቦታ መጀመሪያ ከሁለት ዓመት በፊት ስትጀምር ሰርሽ የነበረው ያን ነው። ከውጭ ነው የምናስመጣቸው። እሱ ሌክስታ ምጪ ቀረጥ አለ፣ ከዛ ደግሞ የቦትሉም ዋጋ አለ። እሱ ኤክስፔንሲቭ ያደረገዋል። በጣም ጥሩ። እንግዲህ እስኪ ይህን ያህል ደግሞ ስለ አንቺ ስራዎች ካነሳን ወደ ውልድ ስልጠናው መለስ ስላደርግሽ እና ምናልባት ካሰለጠንሻቸው ውስጥ ወደ ስራው የተሰማሩ አሉ ወይ? ምን ያህል ውጤታማ ናቸው? እንዳልኩሽ ገና ስልጠና ከተጀመረ አንድ ወር ቢሆኑ ነው። ከስልጠናው በኋላ ስራ ሲጀምሩ ማቴሪያሉን ከኛ ነው ይመስሉት፣ እንደ ፍላጎታቸው ማለት ነው። በራሳቸው መንገድ የሚያገኙ ከሆነ አሪፍ ነው፣ ግን በራሳቸው መንገድ ማግኘት የማይችሉ ከሆነ ደግሞ ከኛ ነው ኦይሎቹን፣ ኢታኖሎቹንም ቦትል ዲዛይን ማስመርጠን ምናመጣላቸው ማለት ነው። እና እስካሁን ስራ ውስጥ የተሰማራ ሁለት ሰው አለ። በጣም ጥሩ ገና በአንድ ወር ውስጥ የተወሰነ እርምጃ ከተካሄደ፣ ቀጣይ ደግሞ ጥሩ ደረጃ ይደርሳሉ ብዬ አስባለሁ። ኔ ምናልባት ግን የሽቶ ቢዝነስ ራሱ ምን ይመስላል? አዋጭ ነው ወይ እንደ ቢዝነስ ካየሽው? ቢሆነስ አዋጭ አይደለም ያን ያህል። ምክንያቱም አሁን ከውጭ ያለ ሽቶ የታወቀ ሽቶ አምጥተሽ ስትሸጩ እሱ ያዋጣል። ምክንያቱም ፍላጎቱን ስለሚያውቀው አንቺ ጋር ሰጀስት ተደርጎ ሊመጣ ይችላል። ግን አዲስ የሀገር ውስጥ ምርት ብሎ ስታመጩ ወደ ማርኬቶች ለመግባት ትንሽ ይከብዳል። እኔ ስራውን ስለምወደው እንዴት ነው ሄድሪ ድሪም ብዬ ያስቀመጥኩት ነገር ስለሆነ ወድጀው ደስ ብሎ ነው የምሰራው እንጂ ያን ያህል ተርፋማ አያደርግም። ቢ ዋጋዋጋም ሊስት ሊሆን ይችላል። ያው በዚህ ዋጋ አይቀጥልም። አሁን አንዴ ማርኬቶች ከምገባ ነው ሊሆን የሚችለው። ከዛ በኋላ ይጨምራል። የዛኔ ወደ ትርፉ እገባለሁ ማለት ነው። በጣም ጥሩ። ስለዚህ ማህበረሰቡ ላይ በደንብ መሰራት አለበት ባይነሽ እና ያው ቢሞክሩት ይ የኢትዮጵያ ምርት ሲባል ምናምን የሀገር ውስጥ ምርት ሲባል ቢሞክሩት አሪፍ ነው ያስባሉ። በጣም ጥሩ። ስልጠናውን በምን ያህል ዋጋ ነው የምትሰጪው? አሁን ላይ ስልጠናውን በአስር ሺ ብር ነው የምሰጠው። ግን ላይክ በጀቱ አነስተኛ ሆኖ ቢዝነስ መጀመር ለሚፈልግ ሰው ስልሳ ሺህ ብር ስልሳ ሺህ ብር ማለት የተወሰነ ሽቶ አውጥቶላቸው ወደ ቢዝነሱ የሚገቡበት ስራ ነው ከነ ቦትሉ ከነ ማቴሪያሎቹ ከነ ሁሉ ማለት ነው። ያንን ብር አምጥቶ ማቴሪያሉን ከኛ ለሚገዛ ስልጠናውን በነፃ ነው የሚሰጠው በስልሳ ሺህ ብር ማለት ነው። ከዛ ውጭ ስልጠናው የሚያስከፍለው አስር ሺህ ብር ነው። በጣም ጥሩ ስለዚህ እንደ ካፒታል ሰው ልነሳ ቢል ከስልሳ ሺህ ብር ጀምሮ ማግኘት ይችላል። ከስልሳ ሺህ ብር ከሀምሳ ሺህ ብር በጣም ጥሩ። እንግዲህ እንደየሰው አቀባበል ስልጠና ላይ አንዳንድ ተማሪ ቶሎ ይቀበላል ስልጠናዎቹን፣ አንዳንዱ ደግሞ ዘግየት ብለው የሽቶ አይነቶችን ቶሎ ያለመልመድ ነገር ይኖራል። እና ምናልባት እሱን በምን ያህል ጊዜ ውስጥ ነው ያው ሁለት ወር ብለሽኛል። እና ምናልባት በዛ ጊዜ ውስጥ ባይለምዱትስ ፌል የሚያደርጉ ተማሪዎች ስ አይኖርም ወይ አሉ። ያው በጣም ቀላል ነው። ላይክ ፎርሙላ ነው። ይሄ በጣም ውስብስብ ነገር የለውም። ቶሎ አንደርስታንድ ማድረግ የሚከብዳቸው ሰዎች አሉ፣ ግን እንዳልኩሽ ላይክ አስራ አምስት ቀን ነው የሚወስደው ክላሱ። ከአስራ አምስት ቀኑ ውጭ ከከፈሉበት ቀን ጀምሮ እስከ ሶስት ወር ደግሞ ነፃ ኤኒ ታይም ዋትሳፕ ላይ ወይ ደግሞ በቀጥታ ስልክ ደውለው መጠየቅ ይችላሉ። የፈለጉትን ጥያቄ ጠፋባቸውን ሊሆን ይችላል ማማከር እነሱ እነሱን ነገሮች ለሶስት ወር ስለምንሰጥ ምንም ችግር የለም። በጣም ጥሩ አንድ ተማሪ ምን ያህል ሽቶዎችን ሰርተው ይውጣል ከዚህ ያው ተማሪዎች የተሰለጥኑ ሽቶ ስፕላሽ እና የቤት ውስጥ ጠረን ነው። ሶ ከነሱ ወደ ራሳቸው የዘማቸው የሚሄዱት ፕሮዳክቶች ስፕላሽ እና ሽቶ ነው። ግን ያው አነስ አነስ ባላ የሚል ማለት ነው። ከዛ ደግሞ ሰርተው ለእኔ የሚያስቀምጡልኝም አለ። በደንብ እጃቸውን እንዲፈቱ ማለት ነው። ከዛ ውስጥ ደግሞ ፌል ያደረጉም አሉ። ላሳይሽ። በጣም ጥሩ ደስ ይለኛል። እሺ ስፕላሾቹ እነዚህ ናቸው። ሁለቱም ተማሪ ነው የሰራቸው፣ ልዩነቱ ይታያል። ይሄኛው ከታች ሆናል፣ ኦይሉ እና እሱ ጋር የፎርሙላ ስህተት ነው። ይሄኛውም ደግሞ ተማሪ ነው የሰራው። ይሄኛው ደግሞ በስትክክል ስሙዝ አርገው ነው የሰሩት፣ ምንም ፎርሙላ ሳይሳሳቱ ማለት ነው። ስለዚህ የፎርሙላ ስህተቶች ራሱ ስፕላሹ ላይ የራሱ የሆነ ኢፌክት ይኖራቸዋል። ኢፌክት አለው፣ ግን ኢፌክቱ ቦዲ ላይ የሚያመጣ ሳይሆን ለጠረኑ ለሽታው ያን ያህል ሎንግ ላስ ላይ ያደረግ ይችላል። ሼክ አድርገሽ ከተቀባሹ ከኦኬ ግን እንደዚህኛው አይሆንም ነው ስለዚህ ይሄኛው ከስር ላይ የሚቀመጠው የፎርሙላ ስተፍ አለበት እና ነጭ ሆናል። እንደዚህ ስሙ አይደለም። ይሄን ያው ደግሞ እራሳችን ነው የሚሰራ ነው ደስ ይላሉ። ከሽቶዎቹ ጋር ራሱ ተቀበራራቢነት ያላቸው ሽቶ አይነቶች ናቸው። ይሄኛው አሁን ለወንዶቹ ትንሽ ይቀርባል፣ እነዚህ ለሴቶቹ ይመጣል። በጣም ጥሩ ምናልባት ሽቶዎችን አፎርድ ማድረግ የማይችል ሰው ስፕላሾቹን በምን ያህል ዋጋ ነው የሚያገኘው ስፕላሾቹን ከአንድ ሺህ እስከ አንድ ሺ አምስት መቶ እንግዲህ ሽቶዎቹን እንደ የራሳቸው ፍላጎት የጠረም ፍላጎታቸው ወይንም ደግሞ የራሳቸውን አይነት ሽታ ይዘው ከመጡ እንደምትሰሩላቸው እየነገርሽኝ ነበር እና ምናልባት ስፕላሹ ላይሳ ያንን ተግባራዊ ታደርጋላችሁ ወይ እናደርጋለን ግን ያው የስፕላሹ አንዳንዴ በአመጡ ላይክ ግዛትን ላይመጣላቸው የሚችልበት ጊዜ አለ። ላይክ ሙሉ ለሙሉ ባይሆንም ግን ግማሾችን ሴቶች እናገኛቸዋለን። በጣም ጥሩ። እንግዲህ ጥሩ የሆነ ማብራሪያዎችን ነበር ስትሰጪኝ የነበረው። ምናልባት ሽቶዎችን መግዛት የሚፈልጉ ሰዎች እንዲሁም ደግሞ ስልጠናውን እና ወደዚህ የስራ ዘርፍ መግባት የሚፈልጉ ሰዎች አንቺን በምን አይነት አድራሻ እና ስልክ ነው ሊያገኙች የሚችሉት? በአካል መጥተው መግዛት እና መመዝገብ ለሚፈልጉ ሰዎች ቦሌ አዲያባ ስቴዲየም ፊት ለፊት አንበሳ ባንክ ያለበት ህንፃ አንደኛ ፍሎር ላይ ግዝ ፍሬግራንስ ብለው መምጣት ይችላሉ። እንዲሁም በስልካችን ከታች በሚቀመጠው ስልክ መደወል ይችላሉ፣ ኢንፎርሜሽን መጠየቅ ይችላሉ። በተጨማሪ ደግሞ ኢንስታግራም እና ቲክቶክ ላይ ቴክስት ማድረግ ይችላሉ። በጣም ጥሩ። በመጨረሻ ወደዚህ ስራ መሰማራት ለሚፈልጉ እንዲሁም ደግሞ የቀረ ነገር አለ የምትዩ ካለ እዚህ ጋን እንጨምርና እናበቃለን። ያው እንዳልኩ ሸሽቶ ቢዝነስ አዲስ ነገር ሲሆን ቶሎ ተቀባይነቱን ላታገኝ ትችላለች። ግን እስከ መጨረሻ ድረስ አንደኛ መሞከር ሁለተኛ ደግሞ ሰርክልሽ በጣም ሰፊ ከሆነ ከሰዎች ጋር ኮኔክሽን ካለሽ መስራት የሚቻል አይነት ስራ ነው። ፕላስ አንድ ሰው መጥቶ ከገዛ በኋላ ያ ሶስት ከመጫሻ ጊዜ ነው ከስተመር የሚሆነ ምክንያቱም አንደኛ በጣም ካሪት ማቴሪያል ስለሚሰራ ማለት ነው። በተጨማሪ ደግሞ እኔ በደንብ ህ ብዝነት ይሰራበታል ብዬ የማስባቸው ቦታዎች ክፍለ ሀገር ላይ ነው። ለሀገር ላይ ሰውም ሰፖርቲቭ ነው፣ አዲስ ነገርም ለመሞከር ኢትዮጵያ ውስጥ የሀገር ስራ እንደሆነ ምናምን ነገር ሲሳይ ሰዎች ለማድረግ ይነሳሳል። ለዛ እንደዚ አይነት ቦታዎች ላይ ምናምን መስራት በጣም አሪፍ ነው። በጣም ጥሩ ስለሰጠሽን ጊዜ እና ማብራሪያ እጅግ አድርጌ አመሰግናል እሱ አመሰግናል ስለመጣች ክብራት እና ክብራን። ተመልካቾቻችን በዛሬው ዝግጅታችን ወደ ሽቶ ቢዝነስ መግባት ለምትፈልጉ የቅመማውን እንዲሁም ደግሞ ስልጠናውን ኬት ማግኘት እንደምችሉ ይህንን ስራ ለመስራት የሚያስፈልጋችሁ የካፒታል መጠንና ሌሎች ተጨማሪ መረጃዎችን ወደ እናንተ አድርሰናችሁ ነበረ። ይህንን ስልጠና መውሰድ የምትፈልጉ እና ሽቶዎችን መግዛት የምትፈልጉ ተመልካቾቻችን ከስር በምናስቀምጠው አድራሻ በመገኘት ወይንም ደግሞ በስልክ ቁጥር በመደወል ሽቶዎችን ማግኘትና መሰልጠን ትችላላችሁ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ሰናይ ጊዜ ይሁንላችሁ።